የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ልዩ ልዩ ኮሮቻችን ወታደራዊ ማጥቃቶችን እያደረግን እንገኛለን። ልዩ ልዩ ክፍለ ጦሮችንና ብርጌዶችን በመጠቀም የተጠኑ ኦፕሬሽኖችን እያደረግንበት የሁለት ቀናቱ እንቅስቃሴ የአብይ አህመድ ቡድን በጎንደር አቅዶት የነበረውን አስገዳጅ ሰልፍና እንዲሁም ደግሞ የአዳራሽና የአደባባይች እንዲሁም ደግሞ ልዩ ልዩ የፖለቲካ አደባ አላማ የያዙ ግን አስገዳጅና ና የሚያዋክሉ አላማዎቹን ማድረግ እነዚህን ዓላማዎች በማንገብ እንቅስቃሴ አድጎ እንደነበረ ብዙ የሰው ኃይል አንቀሳቅሶበት ነበር። በዚህ ዝግጅት እና ድግስ እንዲሁም ደግሞ ሰፊ መዋፈርን ወይንና ገንዘብ አፍሶበት የነበረ ፕሮግራም እና ዝግጅት ነበረ። ይህን ለመቀልበስ የሚያስችሉ እንቅስቃሴ እንድናደርግ ከህዝባችን የደረሰንን ጥሪ እየተንገላታ ነው፣ ደርሱልን ይገባል የሚለውን ጥሪ መሰረት በማድረግ ቀደም ብሎ ተማሪዎችን እንዲሁም ደግሞ መስጊድና በቤተ ክርስቲያን አማኞችን ሳይቀር ተጽዕኖ አድርገው አስገድደው የመንግስት ሰራተኞችን ጭምር ለማስወጣት ብዙ ጥረት አድርገው ነበር። የፖለቲካ በማያምኑበት የፖለቲካ መድርሶን ስለነበረ መረጃው ይህን ለመቀልበስ የሚያስችል የሁለት ቀናት እንቅስቃሴ በማድረግ ወታደራዊ እንቅስቃሴዎችን በአብዛኛው በመጠቀም ዘጠና እንዳይሳካ አድርገን ሙሉ በሙሉ ቀልብሰን የብልጽግና ሽማምንቶች እንዲሁም ደግሞ ጋፋሪዎችን በጎንደር በማምጣት የአቅዶት የነበረውን ፖለቲካዊ እንቅስቃሴ መቀልበስና ማምከን ሙሉ በሙሉ መበተን ይቻልንበት ስኬታማ ኦፕሬሽኖችን ነው በአንድ በኩል ያደረግነው። ታወቅና የማይታወቅ አላማዎችን ድብቅና ግልጽ ዓላማዎችን በማንገብ ተደርጎ የነበረው እንቅስቃሴ ሙሉ በሙሉ መርሃግብሩን መፈጸም እንዳይችል ተደርጎ የአቅዷቸው የነበሩ መድረኮች፣ ቦታዎች፣ እንቅስቃሴዎች፣ ተጋባዦች እንደዚሁም የነበሩ ጠቃላይ ቅንጅታዊ የነበሩ ድግሶች በሙሉ ከሽፈዋል። እንደዚሁም ደግሞ ወደ ጎንደር መተው የነበሩት እና ሊመጡ የተዘጋጁ የአብይ አህመድ ሹማምንቶች ነበሩ፣ ሙሉ በሙሉ ለደህንነታቸው አደጋ ላይ መውደቁን በመገምገም ቀጠናውን ጥለው እንዲወጡና ዋናው ፕሮግራም እንዲሰረዝ ማድረግ ተችሏል። የመጀመሪያው ምስጋና ፕሮግራም ነው የነበረው። የኦህዴድ ብልጽግናን የማመስገን ፕሮግራም ነው የነበረው። ኦህዴድ ብልጽግና ለኮሪደር ልማት ወይም ቅድም እንዳልከው የጎንደር ጎንደርንንሞ ሽራት የሚል ፕሮግራምን መርሃ ግብርን በገንዘብ ደግፈዋል የሚል ጭምብል ለነሱ ህዝባችን እንዲያጎበድን ለማድረግ ለነሱ እንዲያድር ለማድረግ እነዚህን ገዳዮችና ወንጀለኞች ለማስደሰት በደል የደረሰበት ህዝባችን ላይ ደግሞ ክፍሉ ላይ ሾህ ሊልኩበት አስበው ክፍሉን በሾህ ህጋሜ ሊነቁት ሊያደሙት ሞክረው ነበረ። ሁኖም ግን ሙሉ በሙሉ ፕሮግራሙ ባድረግ ናቸው ወታደራዊና ሌሎች ስራዎች እንቅስቃሴዎች ሙሉ በሙሉ እንዲሰረዝ እና እንዳይቀጥል ማድረግ ተችሏል። በዚህም ከፍተኛ ስኬት ያገኘነበት ነው ማለት ነው። የመጀመሪያው በጎንደር ከተማ ሶስት ክፍለ ከተሞች ላይ ወታደራዊ ማጥቃት ሰንዘናል። በጠዳ ክፍለ ከተማ እንደዚሁም በማራኪ ክፍለ ከተማና በአራዳ ክፍለ ከተማ ክልሎች ያደረግናቸው ወታደራዊ እንቅስቃሴዎች ፕሮግራሙን ከማሰረዝ በላይ ፕሮግራሙን ድርጅቱን፣ ድግሱን፣ ፌስቲቫሉን፣ ዳንኪራውን ከማሰረዝ በላይ በጠላት ላይ ሞትና ቁስለኛ እንዲሆን በማድረግ ሰብአዊና ቁሳዊ ኪሳራ አድርሰንበታል። ምርኮ ያገኘንባቸው ቦታዎች አሉ። እንደዚሁም ደግሞ የእነሱን ተላላኪዎች ምርኮ አድርገን በቁጥጥር ስራ አውለን የወጣንባቸው ቦታዎችም አሉ ማለት ነው። ከዛም ከፍ ሲል ፖለቲካዊ ውድቀት እንዲገጥማቸው ማድረግ ተችሏል። የስነ ልቦና ጥቃትም ማድረስ የተቻለበት ነው ማለት ነው። ሆኖም ግን ሰፋ ያሉ እንቅስቃሴዎች በአሁኑ ሰዓት እየተደረጉ ስለሆነ የአማራ ፋኖ ብሔራዊ ሀይል የጎንደር ቀጠና ተጨማሪ አውደ ውጊያ ግንባሮችን በማስፋት በሁለተኛ ኮር ና በአራተኛ ኮር ቀጠናዎች ሰፋ ያሉ ድሎችን አስመዝግበናል። እንደዚሁም ደግሞ በአንደኛ ኮር ቀጠና እንዲሁም አዲስ በተደራጀው አዲስ በተደራጀው የአምስተኛ ቀጠናዎችም እንደዚሁ ድል ያስመዘግ ይሆነባቸው ናቸው እና እንደሚከተለው ከተለው አቀርባ የተለያዩ የውጊያ ግንባሮች ድል መቀዳጀታችን ይታወቃል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኩር በተለያዩ ግንባሮች ስኬታማ ኦፕሬሽን ማድረጉን በተከታታይ መረጃዎች ስናደርስ የቆየን መሆኑ ይታወቃል። የአምስተኛ ኩር ድሎች መካከል ዛሬ ምሽቱን ከፍተኛ ወታደራዊ መኮንን ውድዬ መንገሻ የተባለ ኮሮኔልን ጨምሮ ኮሮኔል ማዕረግተኛን ጨምሮ ወታደራዊ አዛዥ የሆነ ማለት ነው የተደመሰበት አውደ ውጊያ በጎንደር ባህርዳር መስመር አርኖ የተባለ ዋና ጥቁር መስመር ላይ የተደረገ አውደውጊያ ድል አለ። በዚህም ጠላት በክፉኛ የተጎዳበት ነው። ከሰላሳ አምስት በላይ የተደመሰሰበት፣ እንዲሁም ደግሞ ከአስራ አምስት በላይ የነሶ ከፌ ጦር መሳሪያ የተገኘበት፣ ሁለት ተሽከርካሪዎች አንዱ ከጥቅም ውጭ የሆነበት የወታደራዊ ተሽከርካሪ ሙሉ በሙሉ የተወደመበት፣ አንዱ ደግሞ የአምቡላንስ አገልግሎት የሚጠቀምበትን የማራክነበት አውደውጊያ ማድረግ ተችሏል። ተጨማሪ ቁስለኞች ስላሉ ምናልባትም የሟቾች ቁጥር ከፍ ሊል ይችላል። ሰሚ ይጠበቃል በዚህ ግንባር የተደረገው ማለት ነው። ዛሬ ምሽቱ ቅርብ ሰዓት የጋፕ ያለው አውደውጊያ ማለት ነው። በሌላ በኩል የጎንደር ቀጠና የሚይዘው ከአስራ ሁለተኛ ኮር የዞ ብልጃ ነው ክፍለ ጦር በአርበኛ ሸርባ አቸነፍ የሚመራው አውላላ ሜዳ በተባለ ልዩ ቦታ የጠላት ምሽግ በተደረገ የተጠና ማጥቃት ለመኖ ብርጌድ ንስር ሻለቃ የወራሪም ሰራዊት ሙሉ በሙሉ መደምሰስ የተቻለበት ነው። እንደዚሁም ስምንት የተማረከ በእጅ የሰጠ በሕይወት እጁን የሰጠ የአብይ ወታደር አለ። እንዲሁም ሀያ ሶስት ነፍሶ ከፌጦር መሳሪያዎች የተመረከበት እንደዚሁም አንድ ብሬን እና አንድ ስናይፐር የቡድን መሳሪያ የተማረከበት ድል ተመዝግበዋል። እንዲሁም በድምሩ ሶስት ሺህ የብሬን እና የክላሽ ወይም የነፍሰከፍ ጥሩ መሳሪያ ተተኳሽ ጥይቶችን ተማረክ ያለበት ነው ማለት ነው። የአማራ ፋኖ ብሔራዊ ሃይል ጎንደር ቀጠና ሜሊሳው ከሳ ሁለተኛ ኮር የዞብል ጀራነው ክፍለ ጦር ላመነው ብርጌድ ቀጠናውን አሁንም ተረክቦ ይገኛል። በላ በኩል የአማራ ፋኖ ብሄር ብሔራዊ ሃይል ጎንደር ቀጠና ለራሳ አሞረ ጉብነ ሶስተኛ ኮር ሰሜን ብርቅኝ የክፍለ ጦር የተጣጡ አባላት በቀን 2692017 ዓ.ም ወቅን ከተማ ሰርገው በመግባት ያገዛዙ መስሪያ ቤቶች ቢሮዎችን ማጋየት የተቻለበት ኦፕሬሽን ተደርጓል። በሌላ በኩል እንደዚሁ በሀያ ሰባት ትላንት ማለት ነው ሌሊት የሰሜን ጎንደር ዞን እንደ ባረቅ ከተማ ሰርጎ በመግባት የፈጣጥለው ያገዛዙ ወንበር አስጠባቂ የወታደራዊ ፓትሮል ወይም የተሽከርካሪ ላይ ተሳፍሮ የነበረ ጥላት መደርስ የተቻለበት ወታደራዊ ድል እንደዚሁ ተመዝግቧል። ተሽከርካሪውም ከጥቅም ውጭ ሆነበት ማለት ነው። ከደባርቅ አምስት ኪሎ ሜትር ርቀት እንደዚሁ ዛሬ በተደረገ አውደ ውጊያ አንድ ወታደራዊ ተሽከርካሪ የአገዛዙ ወንበር አስጠባቂ ጥምር ጦር እየተደመሰበት ድል እንደዚሁ ተመዝግቧል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ባንተ አባተ ጣና ገላውዲዎስ ክፍለ ጦር እንደዚሁ የአገዛዙ ሰራዊት ላይ ከአርብ ገቢያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዎስ ላይ በአፋሯ ናትጌድ በተወሰደበት የድፈጣመት ቁሳዊና ካላዊ ጉዳት መዝገብ የቻለበት ነው ማለት ነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ባንተ አባተ፣ አንደኛ ኮር ኢንጂነር ስመኘው በቀለ ክፍለ ጦር ያቢ የግል ተቀጣሪ ወታደር የሆነውን የአድማ ብተና ብሎ ራሱ የሚጠራውን ኃይል ቆርቻው የፎገራ ወረዳ በአድን ብልጽግና ካሬ ከወረታ ከተማ አንድ ኪሎ ሜትር ሸለቆ መዳል ያለም ላይ ደርሶ እርሶ አደሮችን በማሰባሰብ የውሸት ስብከት ወይም ቅስቀሳ ለማድረግ የአርሶ አደሮችን መሳሪያ ለማስወረድ እንቅስቃሴ አድርጎ ነበር። ነገር ግን መረጃው ቀድሞ የደረሳቸው የሰራዊታችን ክፍሎች ባደረጉት ህይወት እንቅስቃሴ እንቅስቃሴ ተላላኪዎች ክፉኛ ደጋ ይደረስባቸው እንዲበርተኑ አላማቸው እንዳይሳካ የተደረገባቸው እንቅስቃሴዎች በሁለት ቀናቶቹ የወዱ ውጊያ መረጃዎች ያልተመዘገቡ ናቸው ማለት ነው። ቀደም ሲል ተከታታይ ያደረስናቸው መረጃዎች ወታደራዊ ድሎች እንደተጠበቁ ሆነ፣ ያልተዘገቡትን ዛሬ ለይተን እያቀረብንበት ነው ማለት ነው። ሌሎች ወታደራዊ እንቅስቃሴም ተጠናክሮ ይቀጥላል ማለት ነው። ምናልባት ምኛ የምናስበው በአማራ በአማራ ግዛት ውስጥ እነሱ የሚያስተዳድሩት ቀጠና እጅግ በጣም ከአስር ፐርሰንት የወረደ ቦታ ነው። እነዚህም ዋና ዋና ከተሞች ናቸው። በዋና ዋና ከተሞች እኮ ዘልቀን የምንፈልገውን ነገር ማድረግ የምንችልበት ወታደራዊ እንቅስቃሴ ግን እያሳይን ባለንበት ሁኔታ ሙሉ የአማራ ገጠሮችን ተረክበን እያስተዳድርን ባለንበት፣ እንዲሁም ወረዳዎችና ንዑስ ወረዳዎችን ተረክበን እናስተዳድር መሆን ይታወቃል። የአማራ በተለይ ደግሞ ብልጽግና አማራ ክልሉ የሚጠራው አካባቢ አብዛኛው ሰማንያ አምስት በመቶ የሚያሉ የገጠር ቀጠና እንደመሆኑ ይህን ተቆጣጥረን ተጨማሪ ከተሞችንም ቀምጠ ነው ባለበት ሁኔታ፣ እንደዚሁም ዋና ዋና መስመሮች ላይ በነጻነት መንቀሳቀስ በማይችልበት የማንኛውም የአስተዳደር ስራዎችን መፈጸም የማይችል ስልበት ደረጃ ላይ የደረሰ ስርዓት አሁን ለመዋሸት በተደጋጋሚ ሞክሯል። ሆኖም ግን ደግሞ በሌላ በኩል ደግሞ የሚያደርጋቸው ነገሮች እና የሚገልጻቸው መረጃዎች ደግሞ እያፈተለኩ ነስነታቸው የተረጋገጡ ጉዳዮች ሀቅ እየወጣበት ነው። በሌላም በኩል የምናየው የራሳችሁ ባለስልጣናት እንኳ ራሳቸው ለሰላም ወደዚህ እንግባ፣ ይህን ያህል ተማሪ እንደዚህ ሆነዋል፣ ይህን ያህል ከተሞች ይህን ያህል ሆነዋል፣ ገበሬው ይህን ያህል እንደዚህ ሆኗል ብለው ሲሰብኩ ካየ ሲቀሰቅሱ ካየ እንኳ ምን ያህል በእጃቸውን እንዳልሆነ ማረጋገጥ ይቻላል ማለት ነው። ሆኖም ግን ያው ይሄ ውሸት የማይሰለቸው አገዛዝን ለመሆኑ ውሸቶችን አጠናክሮ በመቀጠል የሚደነዝለት የለም እንጂ፣ የሚደነዝለት ካገኘ ይሄን እየነገረ ቢያንስ ለራሱ መልሶ መላልሶ በመዋሸት ለራሱ የስነ ልቦና ግንባታ ለማግኘት ያለመ ይመስለኛል። ሆኖም ግን በውሸት የሚገኝ የስነ ልቦና ግንባታ ባይኖርም ማለት ነው። በውሸት ሳይሆን ሐቁን ተግቶ እውነቱን ተግቶ ውድቀቱን ተግቶ እንኳን ለመማርና ለማስተካከል ለራሱ እንኳ የራሱን አባላት ምን ያህል እንደሚንቃቸው የምታየው ከቦታ ቦታ ለመንቀሳቀስ የማይችሉ ካድሬዎቹ ስራዎችን መስራት የማይችሉ ካድሬዎቹ እያሉ እንኳ ደረስ ሲሉት እንኳ ለማይደርስላቸው ካድሬዎቹ ይህን ያህል ተቆጣጥረናል ብሎ የሚገልጽላቸው ለእነሱ ስነልቦና ማበረጃ አስቦ ነው። ሆኖም ግን እነሱ እውነቱ ስለሚያውቁት የፋኖ ክንድ ምን ያህል እንደከበዳቸው በቀጠ ነው ስለሚታወቅ፣ ህዝባችን ምን ያህል እየታገላቸው እንደሆነ ስለሚታወቅ እና ይዞታ የሌላቸው የተንሳፋፉ የተነፋፊኛ ናቸው እነሱ አይ አየር ላይ የሚቀዝቡ መሬት ለመርገጥ እግር ያጠራቸው ናቸው። ስለዚህ አየር ላይ የተንሳፈፈ ፊኛ መሬት ላይ የሚያደርሰው የክብደት ተጽዕኖ ስለሌለ እኛ ምን ገልጸው ተንሳፋፊ ፊኛ ነው፣ በአየር የተሞላ በማንኛውም ሰዓት ነ በሙቀት በቅዝቃዜ ሊፈነዳ የሚችል በጥቃቅን ነገሮች ሊፈነዳ የሚችል አድርገን ነው የምናየው ብልጽግናንና ይህም ደግሞ ፈንድቶና ከስሞ የሚታይ ይሆናል። መሬትን በተመለከተ ግን አማራ ላይ ያለው አስተዳደር አለኝ ብሎ ካሰበ ግን ሁልጊዜም የተነፋፊኛን እና የተንሳፋፊኛን ምሳሌ እና አብነትን እያስታወሱ በዛ መግለጹ እና በዛ መረዳዳቱ ይሻላል ብዬ ነው ማስ መልእክታችን ማስተላለፍ የምንፈልገው የከተማችን የጎንደር ህዝብ እና አካባቢው ህዝብ እንዲሁም የአማራ ህዝብ የፋኖ ሰራዊትና አመራር ከፍተኛ አስተዋጽኦ በማድረግ ወታደራዊ እንቅስቃሴዎች የሰመሩና የተሳኩ እንዲሆኑ ኢላማቸውን የጠበቁና ጠኑ እንዲሆኑ በተለያየ መንገድ ትብብር ማድረግ እንቅስቃሴ ውስጥ ለነበረው በሙሉ ላድረገልን መልካም ቀንና ትብብር በመስዋዕትነት ጭምር ላገዘን ህዝባችን ምስጋና ይድረሰው እያልኩ በቀጣይም ህዝባችን ጥሪ ባድረገልን ቦታዎች ሁሉ ፈጥነን እየደረሰን የህዝባችን ከራና ስቃይ በአጭር ጊዜ በድል በመቋጨት ሁነኛ አንጸባራቂ ድል በመስጠት ነው ህዝባችን ስጦታ የምንሰጠው ብዬ ማስበው የምናስበው ድል በመቀዳጀት ድልን በስጦታነት በማበርከት ምን ያህል እንደምንወደው ህዝባችን ምን ያህል እንደምናገለግለው የምንገልጽለት የተሟላ ድል በእጁ በቅፉ አስገብተን ስናስረክበው ነው እና እስከዚያች እለት ደግሞ ላታመነን ህዝባችን እኛም ታምነን የህይወት በመስዋዕትነት እየከፈል አጠናክረን ትግላችን እንቀጥላለን።